እንድትመጪ ዛሬ እንሄድ ያለን እውነት እነ ኦብሴሽን ብልና ትናንትና ነገ እንሄድበታለን ብሎ ነበረ። ነገ እንሄድ ያለን ሀሳባቸውን ትሰጣላችሁ። እንድትመጡ ዛሬ አለ ሀሳባችሁን እያንዳንዳችሁ ትሰጣላችሁ መቶ ነው በነገራችን ላይ ይሰማል ሽምግልና እንትን እንላለን ብለዋል ዛሬ ዛሬ ማን ቤት ነው ሚሚ ቤት ሚሚ ቤት ሚሚ ቤቱን ያልገባም ብሎ ካርገኛለች አራት አስፈችታዬው ብሎክ ታርገኝ ማያገባኝ እኔም የተናገርኳ ስህተት አይደለም እ ሚሚ አድርጊ ተብላ ነው እንጂ ሚሚ ያደለች የሚያደርገችኝ እኔ አውቃለሁኝ። ስሙ ልንገራችን ፍ የእዛን ችግር ፈጠረ ምናምን ሲባል ከእዛች ከሰላም ጋር አወራ አወራ ሲባል እሱ መጥቶ ለምን ሀቁን አይናገርም? እናንተ አያደርግ የሚያደርግ የምትሉት የሰው ልጅ ነው፣ ሊሳሳት ይችላል። ላይሳሳት የሚችላል አልኩት። ስን አንደኛዋ ገብታ ጨራሽ አያረግም ምናምን አያረግም፣ እሱ ምንም አያረግም ስትል እባክሽ ነች አጥነሽ አልኳት። ከዛ ብሎ አረጉ ችግር የለውም፣ እኛ እኛ ያለነው ሰው ሀገር እነሱ ኢትዮጵያ አረ እኔ ነበሩ ብሎ መልዕክት ሲያደርሱ ነበር።

ብሌን ብዙ እኮ አትገባም። ለዚህ ነው ብዙ አትጠቀምም። ብሌን የምትገባው እነሱ ሲጣሉ ብቻ ነው፣ ሲጣሉ ብቻ ነው። እነሱን የደወለች ለማስታረቅ ትገባለች። ላዩን እንዴ ብየኮ አጠሷ ጋር አዲስ ነገር ይኖራሉ። እኔም እኮ እያልኩ እየፈለኳን ነበር። ትላንት ደግሞ የለችም አዎ ብሩኬ በቤተ ክርስቲያን መዋጮ ምናምን ሲላል ነበር። እንዴት ታወቱ እንዴ? ትቷል። አይገባም። እሁድ ይገባ ይሆን? ነገሩ ማንስ ሊያስተናብረው? መልስ ልንያሉ ጭንቅላት ላይ ነው የሚሰቀሉበት። አይሰሩትም። አዎ እንዳያሰባሰቡም የሚንጠይቁት ጥያቄ ጥያቄያችን እንመልስ በፊት ነው የሚሉት። እናም እኔ አንዳንዴ ስራ ቢሆን እንደዛ እንደ ሁለት ወሩ ስራ ቢሆን ኖሮ ሁልጊዜ ይመጡ ነበር። አሁን እኮ

ሮ ጠባቄ ነው። ወንድሞቿ በሙሉ ቡርታጅራ ስለሆኑ አትሄድም። እህቷም ቡርታጅራ ናት። ና እዛ ነው ወንድሞቿም ቢኖሩ ጋሽዬ ለብሩክ ነው አደራ የሰጠው። ከብሩክ ጋር ካልሆነ በስተቀር አይሰዳል። አይገርማችሁም? ወንድሞቿም የሚፈልጉት ወንድሞቿም ደግሞ የሚፈልጉት እናታቸው ጋር እንድትሆን ነው። ቡርታጅራ እንድትሆን ነው የሚፈልጉት። እንደ አሁን ብዙ ልታስወርኝ እኮ ነው። እዚህ ላይ ችግር ልትፈጥሪ፣ እኔ ልውጣ መሰለኝ። እየተፈጠረ ምን። አትናገሪ ምን አስባለኝ። ዝም ልበል እንጂ ዝም ይሻላል። እግዚአብሔር መልካሙን አምጥቶ ታርቀው በሰላም በፍቅር ይምጡልን። ሌላ ምንም አንፈልግም። እንደው በእሰሙ እንደው በደፈናው የሀይምና የብሩኬንም ከገዛ ቤተሰብም የማይፈልግ አለ፣ እሷን አስወጥቶ ለሌላ ሰው ለመስጠት። ቶታነ ይዘቅዝቁኝ። የሰው ወንድሞች ጭራሹንም አይፈልጉም ከብሩኬ ጋ እንድትሆን ልንገራችሁ። እኔ ለምን ማንን ፈርቼ ማንን ትልል ነው ያበለ ለማ ለማ እሱ የሰው ወንድሞች የሰው ወንድሞች አብርሽ ኤፍሬም አይፈልጉም፣ እህቶቹ አይፈልጉም። ለምን ጋሽዬ ብቻ ነው የሚፈልገው? ከብሩክ የገንዱ ጋሽዬ ብቻ ና ይደባገርማቸው ነው። አብርሽ በጣም ኖየ አብርሽም አብርሽም

ረት አልፈለግም ለተሳለገ ግን አይፈልጉም። ኤፍሬም በተለይ ጭ ብሩኬን አይወደውም። ያኔ ፕራንክ ትዝ ካላችሁ ፕራንክ ያደረገው ጊዜ ፕራንክ ነው ያለቀን፣ የምሩ ነበር አናግርህም ብላ ስታለቅስበት ነው አ እዛም ሰዓቱም እኮ ፍራንክ ነው ብሏታል እኮ ነው ያለው። ኦዲኤስ ሲጮህበት ነው ነበር ነው እንጂ ብዙ እኔ ብዙ ነገር የሰማሁት ነገር አለ። በእነሱ ከጋሽዬ ውጭ ማናቸውም አይፈቅዱም ነበር። ግን እሱ አሸነፈ፣ ጋሽዬ ሆነ አሸነፈቻቸው። እንጂ እሱ እኮ አባት እኮ ከፍቅረኛም ከባልም አባትም ነው እኮ ለእሷ አስተያየቱ እንኳን ፍራንክ ሲያደርጋት እኮ አስተያየቱ እኮ ልክ እንደ ጋሽዬ እንደ ጋሽዬ ነው። አታይም ጋሽዬ ፍራንክ ሲያደርጓል ነገር መሰለኝ፣ ልክ እንዳባት እንዳባት። ከጋሽዬ ውጭ ማናቸውም አይፈልጉም። ዝም በል ! ለምን ዝም ልበል የኔ ቆንጆ? ይታይ ይታይ፣ እዚህ ጋር ይወራ ምን አታውቀው? እራሱ እዛ ጋ ታው ብለን እየታይ ዝም በያቸው። አሁን ወደ ሌላ ነገር እንትን ይላል። ሌላ ነገር ደግሞ የቲክቶክ ደግሞ የቲክቶክ ላይ ያለው መንፈስ በስመ አብ ወልድ፣ ቢዘጋላቸው የየት አባታቸው ያገኛሉ ለመዘግዘቅና ለመሳደብ።

እሱን ደግሞ ይዘው ምን አሉ መሰለ እንደ ኃይሚ ሊነግረኝ ነው ብላ ስጠብቅ ወሽ መቷል በጣም ሰው ሲሉ ነበረ። በሆነ ነገር ተጋጭተን እንደሚሚ ቤት ተጠርቅ ሄጄ መልስ ሰጥቻለሁ። እና ፕራንክ ነው ብላለች። እንግዲህ እንዲያዋወላ ለዋራ ነው ብላለች። እንግዲህ አላውቅም በእውነት እንትን ብዬ ነበረ ዘቅዝቅ ያት ነበረ የክርስትናና የልጆቻቸው የክርስትናና አንቺ ነሽ እንዘቀዘቅሻል አንቺ ነሽ እንዘቀዘቅሻል። ዘኔላ አንቺማ አይጠበቅም ወይ ምስኪን እኮ ናት። ጥሩ ሰው እኮናት ለብሩኬ ስምንት ነው ስምር አንበሳ ያወረደች። ኧረ ቆይ ልንገርሽ፣ ላ ለምን ለምን መቶ አታወርድለትም? ከገንዘብ ፍቅር ይበልጣል የኔ ውድ። ትናንትና በፖስተቶቹ ነው ከሌሊቱ አስር ሰዓት ሲረግጧት የነበረው የተረገጠችው በእሷን የእሷን ስም እያነሱ ነው ሲረግጧት ያደሩት። ምድረግ አለሞታ ምን መሰለሽ፣ ብሩኬን ብቻ ብቸኝነት አይሰማህ ብላ በመዝሙር ለቃው። ከዛም አስቃባጮች ደግሞ እሷ እንኳን ጠላቻት ምናምን ብለው እየረገጡ ሲያድሩ አመመኝ። ልጄ ስትረገጥ ወይ አይደለም እኮ ማለት እሱ አይኔ እሱ ጥላ ጥላው ስትሄድ እኮ ይሆናል። እኔ እንደዛ አረጋግጥ ማለት አይኔ፣ በጣም ነው የምትወዳት እሷ

በሌላ ጊዜ እኮ በኖርማሉ ጊዜ በኖርማሉ ጊዜ እኮ እንደፈለገች ስፖርት፣ አሁን ግን በግርግር ሰዓት እንዴት ትለያለች? ይችን ተጠቅመ እሷ ለጥሩ ለመጥፎ ብላ ሳይሆን እንዳልሆነ እንዳይ እናውቃለን፣ ግን ለምን እሷ መምከር እያለበት እሷ ለብቻ እሱን ተክዛ መድር ጴንጤ መዝሙር መሰለኝ፣ እንጃ፣ የኦርቶዶክስ አይመስለኝ። ያንን ከፍታ በጣም

እኔ ግራ ነው የሚገባኝ መዝሙሮቿን አንሳ አንዳንዴ ሴትዮዋ መዝሙሮቿ ከዛ ማርያምንም መድኃኔዓለምንም ልክ ክርስቲያኖች የሚሉትን ትላለች እሷ ቤቴንትአቃትአለው አንበሳ ታወርዳለች አቃት አለው ግን እዚህ ጋር በዚህ ሰዓት ያው በዚህ በተፋፋመበት ሰዓት መለየት አልነበረብሽም አልኳት እኛ እንዴት ብለን ከአንቺ ምን እንማር

እንደዚህ አይነት ነው። ያልተሰሚ ብሌን መጀመሪያ እኮ እንደለቀቀችው ያዩት እራሱ ተናግረዋታል። እንዴ ለምንድን ነው እንዴ፣ አንች ምናምን ብለው ተናግረዋታል ከዛ ራሱ እንትና ዘር ለገበሬ ይሁን ፈርታ ለምን ዘቀዘቃችሁ ብላ ነበረ ግን ለመሰማት አለች እኔም ተሰምቶኛል እንደዚህ ይተያለች ይያለች አንቺ እንትን አበል ዓይነት ቦታ መንገድ ላይ አይተው እንግዲህ መንገዶ ናቸው። መንገድ ወደ እኛ ደግሞ ለምንድነው በዚህን ሰዓት ወዳጅንን የሚል ሰው ቅርብ ሰው መንገድ የሚከፍትላቸው ነው እኛ